አሰላሙ አለይኩም ወራህመቱላይ ወበረካቱ ሰላም ጤና ይስጥልን። ክብራትና ክብራን አርማጅ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከእኛ ጋር ሁሉ ሰላም ነው። እጅግ ወሳኝ መደመጥ ያለባቸውን ትኩስ ሰበር መረጃዎችን በተከታታይ ወደ እናንተ የምናደርስና የምናስደምጥ ነው የሚሆነው። ከዚህም ጋር ተያይዞ ለኢትዮጵያ ንግድ ባንክ ደንበኞች በሀገር ውስጥም በውጭም ለምትገኙ የኢትዮጵያ ንግድ ባንክ አዲስ አሰራር ይዞ መምጣቱን ይፋ አድርጓል። ሙሉ ዝርዝር መረጃውን እናደርሳለን። በተመሳሳይ እጅግ በጣም አስደሳች የሆነ መረጃ በተለይ ገንዘብን በያለምንም ማስያዣ መበደር ለምትፈልጉ በሀገር ውስጥም በውጭም የምትገኙ ኢትዮጵያኖች ሁሉ ያለምንም ዋስትና ብድር መስጠት የሚያስችል አዲስ አሰራር ከዛሬ ጀምሮ ተግባራዊ ስለመደረጉም አውቀናል። ሙሉ ዝርዝሩን ታደምጣላችሁ። በአዲስ አበባ የህገወጥ ንግድ ቤቶች ላይ እርምጃ ሊጀመር ስለመሆኑ አዲስ መረጃ ተሰምቷል። የሱንም የምናስደምጣችሁ ይሆናል። በሌላ በኩል ወደ ሀገር ውስጥ በሚገቡ እቃዎችን በተመለከተ አዲስ መመሪያ ሊጸድቅ ስለመሆኑ ተሰምቷል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩያልን እያልን በቀጥታ ወደ መረጃው እናምራ! እንግዲህ ክብራን ተመልካቾች፣ የረፋዱን እጅግ በርከት ያሉ መረጃዎች ወጥተዋል። በተለይ በተለይ ያለምንም ዋስትና ብድርን ማግኘት የሚያስችል አዲስ አሰራር ይፋ መደረጉ ከቅርብ ጊዜ ወዲህ በባንኮች ላይ የተለያዩ አዳዲስ አሰራሮችና አዳዲስ መመሪያዎች እንግዲህ ይፋ እየተደረጉ ይገኛሉ። ይህንን አሰራር እንግዲህ እጅግ በርካታ ኢትዮጵያኖች በጉጉት ሲጠብቁት የነበረ ነው። በዛሬ ዕለትም እንግዲህ የግል ባንክ የሆነው ኦሮሚያ ባንክ ያለምንም የዋስትና ማስያዣ ብድር መስጠት የሚያስችል ሚልኪ የተሰኘ አዲስ የዲጂታል የብድር አገልግሎት መተግበሪያ ስራ ላይ መዋሉን ግንቦት 20 ቀን 2017 በሀያት ሪጅስቲ ሆቴል በተከናወነ የማብሰሪያ ስነ ስርዓት ገልጿል። ይህ የዲጂታል የብድር አገልግሎት የባንኩን የዲጂታል ባንኪንግ ተግባራዊነት ከማስፋቱን በተጨማሪ የፋይናንስ አካታችነትን በተግባር በማረጋገጥ ሀገራችን ኢትዮጵያ ለያዘችው የዲጂታላይዝድ እቅድ መሳካት ጉልህ ሚና ይኖረዋል ሲሉ የባንኩ ዋና ስራ አስፈጻሚ አቶ ተፈሪ መኮነን ተናግረዋል። ሚልኪ ዲጂታል የብድር አገልግሎት ከሚሰጣቸው ዘርፈ ብዙ አገልግሎቶች መካከል በወርሃዊ ደሞዝ ለሚተዳደሩ የደሞዝ መዳረሻ ብድርን ጨምሮ የብድር አቅርቦት አስፈልጓቸው በዋስትና ማስያዣ ምክንያት አገልግሎቱን ላጡ የተለያዩ የሕብረተሰብ ክፍሎች ያለምንም ዋስትና ብድር የሚያገኙበት ሁኔታ አመቻችቷል። ሚልኪ ዲጂታል የብድር አገልግሎት ከሚሰጣቸው ግልጋሎቶች መካከል ሚልኪ ፋርቱ የተሰኘ አገልግሎት በዕለት ተዕለት ገቢ የሚተዳደሩና ንግዳቸውን ለማሳደግ የብድር አገልግሎት ለሚፈልጉ ዜጎች እንዲሁም ሥራ ፈጣሪዎች የማስያዣ ዋስትና ማቅረብ ሳይጠበቅባቸው ብድር ማግኘት የሚያስችል አሰራርም ዘርግቷል። በተለየ መልኩ ሴቶችን ተጠቃሚ የሚያደርገው ሚልኪ ሀርሜ የተሰኘው የብድር አገልግሎት ከሌሎች የብድር አቅራቢዎች በተለየ አነስተኛ የአገልግሎት ክፍያ ብቻ በማስከፈል ያለ ምንም ማስያዣ ብድር በመስጠት ለበርካታ የሀገራችን ሴቶች አማራጭ የፋይናንስ አቅርቦት ሆኖ መጥቷል። በተጨማሪም የጥቃቅንና መካከለኛ ኢንተርፕራይዝ ብድር፣ ለሞባይል ኤሌክትሮኒክስና ለቤት ቁሳቁስ መግዣ ብድር እንዲሁም ሌሎች አጓጊ ጥቅሎችን በውስጡ አካቷል። ደንበኞች ወደ ባንኩ በአካል መምጣትም ሆነ የብድር ዋስትና ማስያዥ ማቅረብ ሳይጠበቅባቸው በእጅ ስልካቸው ላይ በሚያወርዱት ሚልኪ መተግበሪያ ላይ በመመዝገብ ብቻ በሴኮንዶች ውስጥ ፈጣን የብድር አገልግሎት ማግኘት እንደሚችሉ መረጃው ወጥቷል። በሌላው መረጃችን በአዲስ አበባ የህገ ወጥ ንግድ ቤቶች ላይ እርምጃ ሊጀመር ስለመሆኑ ተሰምቷል። በመዲናዋ በድብቅ የሚሰሩ ሕገ ወጥ ማሳጅ ቤቶችን ለመቆጣጠር የማኅበረሰቡም ትብብር እንደሚያስፈልግ ተገልጿል። በማሳጅ ቤት ውስጥ ሽፋን ፍቃድ ሳያወጡ በድብቅ ከባህልና ወግ ያፈነገጡ ህገወጥ ተግባራትን የሚፈጽሙ ጥፋተኞችን ለመቆጣጠር የማኅበረሰቡም ትብብር እንደሚያስፈልግ የአዲስ አበባ ምግብና መድኃኒት ባለስልጣን አስታውቋል። የባለስልጣኑ ፈቃድ አግኝተው የሚሰሩ ተቋማት ላይ ክትትልና ቁጥጥር ስራው ተጠናክሮ መቀጠሉን የገለጹት ዳይሬክተሩ የማሳጅ አገልግሎትን በህጋዊነትና በኃላፊነት እየሰጡ የሚገኙ ተቋማት በማህበር ተደራጅተው ህገወጦችን የመከላከል ስራም እንዲያግዙ የማድረግ ስራ እየተሰራ እንደሚገኝ አስታውቀዋል። በመሆኑም ማህበረሰቡ መሰል ህገወጥ ተግባራት የሚፈጽሙ ግለሰቦችን ሲመለከት ለሚመለከተው አካል ጥቆማ እንዲሰጥ እየጠየቁ ሲሆን ቤት አከራዮችም ያከራዩት ቤት ለህገወጥ ተግባር አለመዋሉን እንዲቆጣጠሩ ጥሪ አቅርበዋል። በመዲናዋ የተለያዩ አካባቢዎች ላይ አራት ሰዓታት አገልግሎት የሚሰጡ በርካታ ማሳጅ ቤቶች ያሉ ሲሆን አብዛኞቹ ከተፈቀደላቸው አገልግሎቶች ውጭ ሌላ ህገወጥ አገልግሎቶችን እንደሚሰጡም ነው የተነገረው። በተመሳሳይ መልኩ ወደ ሀገር ውስጥ የሚገቡ የአሳ ማስገሪያ መረቦች ላይ ጥብቅ ቁጥጥር ለማድረግ የሚያስችል ህግና ደንብ ሊጸድቅ መሆኑን የግብርና ሚኒስትር ለአህዱ አስታውቋል። በሚኒስትር መስሪያ ቤቱ የእንስሳትና አሳ ሀብት ልማት መሪ ስራ አስፈጻሚ የሆኑት ጽጌሬዳ ፍቃዱ ለሃዱ እንደገለጹት ወደ ሀገር ውስጥ የሚገባው የአሳ ማስገሪያ መረብ ላይ ቁጥጥር ለማድረግ እየተሰራ ቢሆንም አሁንም ሙሉ በሙሉ መቆጣጠር ባለመቻሉ ህግና ደንብ ማውጣት አስፈልገዋል ብለዋል። ወደ ሀገር ውስጥ የሚገባ መረብ ለምግብነት የማይውሉ በጣም ትናንሽ የሚባሉ ዓሳዎችን የሚያጠምድ ሲሆን በተለይ በየክልሉ ያሉ ዓሳ አስጋሪዎች ማህበራት መደበኛና ትክክለኛ የሆነ መረብ እንዲጠቀሙም የግንዛቤ ማስጨበጫ ሥራዎች እየተሰራ መሆኑን ተናግረዋል። በዘርፉ የተሰማሩ ተቋማትና ወጣቶች የመረብ አቅርቦቱ በሀገር ውስጥ የተሠራን መረብ እንዲጠቀሙና በተለይም አስጋሪዎቹ ያገኙትን መረብ መጠቀም እንደሌለባቸውም የእንስሳና አሳ ሀብት ልማት መሪ ሥራ አስፈጻሚ ሆኑት ጽጌሬዳ ፍቃዱ ማሳሰባቸው ነው የተገለጸው። በመጨረሻም የኢትዮጵያ ንግድ ባንክ ደንበኞችን የተመለከተ ከኢትዮጵያ ንግድ ባንክ አዲስ አሰራር ስለመውጣቱ ተሰምቷል። የኢትዮጵያ ካፒታል ገበያ ባለስልጣን ለሁለት የኢንቨስትመንት ባንኮች ፍቃድ መስጠቱ ይታወቃል። ባለስልጣን መስሪያ ቤቱ በመጋቢት ወር 2017 በሶስት የአገልግሎት ዘርፎች ለሚንቀሳቀሱ ተቋማት ማለትም ለሁለት የኢንቨስትመንት ባንኮች ለአንዱ የሰነደ መዋለንዋይ ገበያ አከናዋኝና ለሁለት የኢንቨስትመንት አማካሪ ኩባንያዎች ፍቃድ መስጠቱ በወቅቱ ተገልጿል። የኢንቨስትመንት ባንክ እንዲቋቋሙ ፍቃድ የተሰጣቸው ተቋማት ደግሞ አንዱ የኢትዮጵያ ንግድ ባንክ ሲሆን፣ ሁለተኛ ወጋገን ባንክ ነው። ለመሆኑ እነዚህ የኢንቨስትመንት ባንኮች ተግባራቸው ምንድን ነው? ኢቲቪ ዜና ይህንን በተመለከተ ከአንድ የባንክ ባለሙያ ማብራሪያ ጠይቋል። በዚህ ገበያ አክሲዮን ሸር መሸጥና መግዛት የሚችሉ ሁሉም ግለሰቦች አልያም ተቋማት አይደሉም። ይልቁንም በአክሲዮን ገበያው ውስጥ ገብተው ሸር ለመሸጥና ለመግዛት እንዲጫረቱ ፍቃድ የተሰጣቸው ተቋማት እንደሆኑ ነው የተገለጸው ከሆነ ንግድ ባንክ ሼር መግዛት የፈለገ ግለሰብም ሆነ ተቋም ሼሩን መግዛት የሚችለው በኢንቨስትመንት ባንኩ አማካኝነት ነው። በዚህም ኢንቨስትመንት ባንኮቹ ደግሞ ሼሩን ወደ አክሲዮን ገበያ አውጥተው ይሸጡታል። ሸሩ ራሳቸውን ገዝተው ሊይዙትም እንደሚችሉ ነው የተገለጸው። ኢንቨስትመንት ባንኮች ከስቶክ ማርኬት ሸር በመግዛት አጠራቅመው የሆነ ጊዜ ላይ አትርፈው እንደሚሸጡም ነው። በተለይ ለንግድ ባንክ ደንበኞች በሙሉ ይህ እጅግ በጣም አጋጣሚና ደስ የሚል መሆኑ ተገልጿል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ላይክ ሸር ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያቸው ልባዊ ምስጋናቸው የሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም።